በስመ አብ ወወልድ ወንፈስ ቅዱስ አህዱ አምላክ አሜን። እጅግ የተወደዳችሁ በጌታችን መምለካችን በኢየሱስ ክርስቶስ በባህሪ አባቱ አብ፣ መንፈስ ቅዱስ የተወደዳችሁ እግዚአብሔር አብ ልጆች አድርጎ የወደዳችሁ ይጠራችሁ በጌታችን መናየታችን ኢየሱስ ክርስቶስ መስቀል ላይ ሞተልን ሞተላችሁ። መንፈስ ቅዱስ ያተመን፣ ያጸደቀን፣ ያከበርን፣ ያከበራችሁ ብሩካን የእግዚአብሔር ልጆች ከሰማያት ወርዶ ከእናታችን ከመቤታችን ተወልዶ ወዳብደልን መስቀል ላይ ሲከፈል የተከፈለለት ህዝብ ያደገን የዓመተ ሰላም የዓመተ ምሕረት ልጆች የቅዱሳን ቤተሰቦች ለመቆያችሁ ሁሉን የሚችል አምላክና ጌታ ለዘላለም የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች ሁለት ማሳሰቢያዎችን አድምጡኝና አጭር ማሳሰቢያዎችን ወደ መልእክታችን እንገባለን። አንደኛው ማሳሰቢያ እግራቸው ሁለት እግራቸውን ዲያቤቲክ ሆነው በስኳር ሕመም ተቆርጠው ቤት ለተቀመጡ ለአንድ ካህን ድጋፍ እንድናደረግ ነው። የእግዚአብሔር ካህን ናቸው። የእግዚአብሔርን ካህን መደገፍ ማለት እንደሆነ አላስረዳችሁም። ስለዚህ ስልኬን ያስቀምጣለሁ። 9 11 1 8 ስልኬ ቴሌግራም ዋትሳፕ ቫይበር ላይ በዚህ መልት ማኖር ትችላላችሁ። ሁለተኛውም ቅዱስ ሀገር ለአስር ቀን ጉዞ እናደርጋለን ወደ ኢየሩሳሌም። ይህን ጉዞ አብራችሁ እንድትሆኑ ሌላም ዓለም ያላችሁ እናቶች ቤተሰቦቻችሁን፣ አባቶቻችሁን በህይወት ያሉትን ተመርቃችሁ ይህንን ትልቅ ነገር አድርጋችሁላቸው በህይወት ዘመናችሁ እንድትደሰቱ አስባችሁበት በአስቀመኩላኩ ሰርክ ደውሉልኝ። እግዚአብሔር እናንተን ዘራችሁን ይባርክ። የእግዚአብሔር ቃል በእግዚአብሔር ልጅ የሚያምን በነፍሱ ምስክር አለው ይላል። የዮሐንስ መልእክተ አንደኛ ዮሐንስ ምዕራፍ አምስት ቁጥር አስር ላይ የነፍስ ምስክር ምንድን ነው የሚለውን ነው የምናየው። እንግዲህ ማንም ሰው የነፍስ ምስክር የለው የእግዚአብሔር ልጅ አምላኬና አባቴ አዳኘ ብርሃኔ ብሎ የሚያምን ሰው ወይም በእግዚአብሔር ልጅ መገለጥ በእግዚአብሔር ልጅ የቤዛነት ስራ የሚያምን ሰው በኢየሱስ ክርስቶስ የሚያምን ሰው ማለት ነው። ነፍሱ ውስጥ ምስክር አለ። ነፍሱን የሚናገረው ለነፍሱ ብርሃን አብቀት የሚሰጥ ጸጋ አለው ነው የሚለን። በትክክልም ይሄ ነገር የምንመለከተው ይንን ነገር በነ ኤልሳቤጥ ቤተሰብ ውስጥ ነው። ሉቃስ ወንጌል ምዕራፍ አንድ ስታነቡ በተራራማው ሀገር በኤፍሬም ሀገር የሚኖሩት የካህኑ ዘካሪያስ ቤተሰቦች ሚስቱ ኤልሳቤት ናት። ያው በብዙ ምክንያትና ሀዘን ይኖሩ የነበሩ ሽማግሌዎች ናቸው። በኋላ መላኩ ገብርኤል መጥቶ ብስራት ካበሰራቸው በኋላ ወንድ ልጅ ጸንሳ ስድስት ወር ራሷን ሸሽጋ፣ አምስት ወር ሸሽጋ ነበረ በምስጋናና በሱባኤ ለእስራኤል አምላክ ምስጋና እያቀረበች ይሁኝሁኝ ሳትል ራሷን ጥብቃ ሳለ እመቤታችን ወደዛ ወደ ተራራማው ሀገር ይህን ዜና ሰምታ በሦስተኛ ወር ቅዱስ ገብርኤል ደስ ይበልሽ፣ እንኳን ደስ አለሽ ልትላት፣ አብሯት ልትሆን ወደዛ መሄዷን እና ሰላምታ ሰላም እንዳለቻት ይናገር እና ልክ የሰላምታው ድምፅ ስሰማ መንፈስ ቅዱስ በውስጡ አመላ። ከዛ መልአኩ ቅዱስ ገብርኤል መጥቶ ለእመቤታችን የተናገረውን መዝሙር ኤልሳቤጥም ደግማ አለችው። አልሰማቸውም። ከዚህ ቀደም የተጻፈም አይደለም የተሰበከም አይደለም የተነገረም አይደለም። ትንቢት ነበረ ግን መፈጸሙን ግን ማንም አያውቅም ነበር። ይህንን መንፈስ የካህናት አለቆች አልተቀበሉትም። የካህኑ ሚስት ግን ይህን ተረዳች። መንፈስ ቅዱስ በውስጧ አለ። እግዚአብሔር ልጅ በማፀነ ማርያም እንዳለ ስላመነች ያንን እውነት በውስጧ አሳያት እና የመጣችሁም ቤታችን እመቤት እንደሆነች የትውልድ እናት እንደሆነች የጌታችን እናት የአዳኛችን እናት እንደሆነች በማጸኗ የተጸንሰው ደግሞ የእግዚአብሔር ልጅ አዳኝ ጌታ እንደሆነ አምና መሰከረች። ነፍሷ ነገራት ማለት መንፈስ ቅዱስ በኩል መንፈስ ቅዱስ በኩል ነፍሷ ነገራት። የእግዚአብሔር ልጅ የሚያምኑ ሰዎች የነፍስ እውቀት ይሰጣቸዋል፣ ይገርማቸዋል። በልማድ አይደለም በእውነት የሚያምኑት ክርስቶስን የሚወዱ ሰዎች በእውነት የነፍስ እውቀት ይሰጣቸዋል። ይረዳሉ። መጽሐፍ ቅዱስን ሲያነቡ ይገባቸዋል። መንፈሳዊ ሰዎች ሲያስተምሩ ይገባቸዋል ይገባቸዋል። ከእግዚአብሔር ጋር በመሳሳም ልክ መተቃቀፍ፣ ልክ የተዋወቀ ሰው እግዚአብሔር የሚናቀው ነገር ይገባዋል። አንዳንዴ በርቀት የምናውቀው ሰው እንዴት እንደሚናገር አናቅም። ቅኔውን ሀሳቡን ለመረዳት እንቸገራለን። የምናውቀው ሰው ግን ቅኔው የሚገባ እግዚአብሔር ቅኔ ተናጋሪ ነው። እግዚአብሔር ሲናገር ለማያምኑ እንዳይገባቸው ልበ ደንዳኖች ስለሆኑ ለሚያምኑት ደግሞ እንዲገባቸው አድርጎ ነው የሚናገረው። ስለዚህ ቅኔ ተናጋሪ አምላክ፣ የእግዚአብሔር ቅኔ የክርስቶስ መንፈስ ያላቸው ሰዎች ይገባቸዋል፣ በደንብ ይገባቸዋል። እና የእግዚአብሔር ልጅ ያለው ለነፍሱ ምስክር አለው። ነፍሱ ውስጥ የእውቀት የጥበብ ብርሃን ያገኛል መጽሐፉን ሲያነብ ስብከቱን ሲያዳምጥ ቅዳሴውን ሲቀድስ ሲያስቀድስ ሲጸልይ በጣም ብዙ እውቀት ያገኛል። ይገርማችኋል፣ በጣም ብዙ የትምህርት ርዕሶች የማገኘው እኔ በጸሎት ሰዓት ነው። ጸሎት በምጸል ጊዜ የትምህርት ርዕሶች ይመጡልኛል። ይገርማችኋል። ነፍሴ ውስጥ ምስክር አለ ማለት ነው። እግዚአብሔር መንፈስ ቅዱስ በውስጤ ርዕስ ይሰጠኛል። በዚህ ርዕስ ላይ እንድናገር ውስጤን ያዘጋጅልኛል። እንግዲህ በተለያዩ ሁኔታ ውስጥ ነው ምልክት የሚሰጠን። ይሄ ብቻ አይደለም። እኛ በተለምዶ ቀፈፈን የምንለው አንዳንድ ነገሮች ፊት ለፊታችን ሊመጡ ሊገጥሙን ሲሉ ማስጠንቀቂያ ይሰጠናል እግዚአብሔር። ምልክት ሳይሰጣይተው በተለለ ልጆቹ ለነፍሳቸው ምስክር ይሰጣቸዋል። አደጋ ቤታቸው ላይ ሲመጣ መንገዳቸው ላይ ሲደርስ ተጠንቀቁ ይላል። ውስጣችንን ቀይ መብራት ያበራል። ያን እኛ በተለምዶ ቀፈፈኝ ብለን የምንገልጸው ስሜት ብዙ ጊዜ እንደዚያ ነ ስሜት ይዘን ወደፊት ምንሄድ ከሆነ ማቆም አለብን። እግዚአብሔር ልጆች መጠንቀቅም አለብን። ምክንያቱም ቀይ መብራት እያበራ ነው ከፊት ለፊታችን። የሚገርማችሁ ስለ እግዚአብሔር ፍቃድ የተቀመጠ አጋፔዝ ኦርቶዶክስ ዩቲብ ላይም አለ፣ የእግዚአብሔርን ፍቃድ እንዴት ማወቅ እንችላለን የሚል ትምህርት እና ከሶስቱ ፍቃድ እግዚአብሔርን የምናቅባቸው ምልክቶች አንዱ የህሊና ምልክት ነው። ይቀፈናል ወይስ ደስ ብሎ ነው የምንወስነን ውሳኔ? ትዳር ሊሆን ይችላል ለምሳሌ ከሌላ አገባ ነው ብለን ስንወስን፣ ቀፎን ነው የምንወስነው? ደስ ብሎ የምንወስነው? መንገድ ስንወጣ ደስ እያለን ነው የምንወጣው? እየቀፈን ነው የምንሄደው? አንዳንድ ቀን ቀኑ ራሱ ይከብደናል። ንምክራችሁ እንዲህ ዓይነት ሁኔታ ውስጥ ስትሆኑ፣ ቤታችሁ ተቀመጡ። እግዚአብሔር እያሳለፈልን እንደሆነ የሚያሳይ ምልክት እየሰጠን ነው። መለኮታዊ ምልክቶች ናቸው። ለነፍሳችን ምስክር እየሆነ እንዳትወጣ በዚህ በዚህ ጊዜ በዚህ ሰዓት ያልፋል ይለናል። የሚገርማችሁ ይሄ ብቻ አይደለም። አንዳንድ ሁኔታዎችን ያዘገያቸዋል። ለምሳሌ በጣም የፈጠን እየነዳን ከሆነ መንገድ ዝግ ሆኖ ይጠብቀናል። ምናልባት የምንገባበት ጉድጓድ ሊኖር ይችላል፣ ጥላት ያዘጋጀልን ብዙ ጊዜ ከተወረወረ ከተሰነዘረ፣ እግዚአብሔር ጠብቆናል። እኛ በማን አስተዋለው። በሬሬ ይደርስበታል። ያን ነው ቀጠሮ፣ የሞት ቀጠሮ ሊሆን ይችላል። ግን መንገድ ዘግቶ እግዚአብሔር ጠብቆናል። ከዚህ ቀደም ተናግሬ አውቃለሁ። እዚህ አዲስ አበባ ጀርመን አደባባይ የሚባል አደባባይ ያለ አዲስ የተሰራ ነበር። እና ያዝኩት አቅጣጫ ከጀርመን አደባባይ ወደ አየር ጤና የሚያስኬደውን አቅጣጫ ነበር። አላወቅኩም፣ አዲስ መንገድ ስለነበር ደግሞ ላይቭ ስትሪም ነበር ጠዋት አራት ሰዓት ተኩል መጽሐፍ ቅዱስ ትምህርት ዘፍጥረት መጽሐፍ እናስጠና ነበር በገሪዛን። እሱን ትምህርት ለመድረስ እየሞከርኩ ነበር። በኋላ ጥብቄ ጥብቄ ብዙ ነበር እና እጃም ነበር መንገዱ ሲለቀን ልክ ልመጣ ስል ወደዚህ፣ ወደ መንገዱ፣ ወደ ሌላው መንገድ፣ ወደ የምፈልገው መንገድ ይህ መንገድ ያስጌድ ማለት፣ ትራፊኩ እዛ ዞረ ወደላይ ላይ ሄደ፣ ሃይዌውን ዞረ መዞሪያ ፈልገን አለኝ። በጣም ተበሳጨው። ጥቁር ትራፊክ ነው የመለሴ እና ተበሳጨውበት በጣም የኔ ቀጠሮ፣ የኔ ጉዳይ ምናቅ መሰለኛው ስሜት ለጊዜው እንደዚህ ሊሆን ይችላል። ያው ረዥም ሰዓት ፈትቼ እንደገና ዞር ሊመጣውኝና እዛው መፈልግበት መንገድ ጋር ስሻገር የመኪና አደጋ ነበር። እያችሁ ምናልባት እኔ ነበርኩ የምገባበት። ያንን መለኮት ግን እንዴት አድርጎ ለነፍሴ ምስክር እንድትሸጥኝ ተመልከቱ፣ ሌላ መንገድ እያሳየ። ከዛ ጊዜ ጀምሮ ብዙ ነገሮች ልተምሬያለሁ። ቀጠሮ ኖሮብኝ ሮጨ ሮጭ መንገድ ዝግት ትካለ በቃ እግዚአብሔር አውሮፕላን ቢያበልጠኝ ወይም መኪና የነዳው ጎማ ቢተነፍስ በቃ እግዚአብሔር አስመልጦናል ከሆነ ነገር ነው ብዬ ማምነው። በፍጹም መጥፎ አጋጣሚ አይደለውም። ያን ምክንያቱም እግዚአብሔር ረኛ ነው ብሎ የወጣ ሰው በእግዚአብሔር ፈቃድና ቁጥጥር ውስጥ ነው የሚንቀሳቀሰው። እኔ ልኩት እኔ ባልኩት መንገድ ልሮጥ ብቻ ብሎ አይሆንም። እግዚአብሔር ረኛ ከሆነ እግዚአብሔር ደው በአንድም በሌላም የሚናገረው ለልጆቹ እና አንዳንድ እንደዚህ አይነት ነገር ሲያጋጥመን የሚያሳልፍልን ነገር እንዳለ ማየት አለብን። ለምን ለነፍሳችን ምስክር ይሰጣል እግዚአብሔር። የእግዚአብሔር ልጅ አለው በነፍሱ ምስክር አለው? ይህ ብቻ አይደለም። አንዳንድ የሚጎዱ ሰዎች እንዲሁ ያስታውቁናል። በተለይ መንፈሳዊ ሰው ሁሉን ይመረምራል፣ እሱ ግን በምንም አይመረምርም ይላል። መንፈሳዊ ስቶል ደግሞ የበለጠ ይገባቸዋል። በጣም አደገኛ ሰዎች አሉ ምድራችን ላይ ሰዎቹ ራሳቸው አይደሉም። በላያቸው ለሚሰራ መንፈስ ያለባቸው እነዚህን ሰዎች ወዳጅ ብታደርጉ ህይወታችሁ ከፍተኛ አደጋ ውስጥ ሊገባ ይችላል። መጥፎ ልምድ ልምድ ስላላችሁ ስብራት ውስጥ ገብ ይሆናል። ስለዚህ መንፈሳችሁ ይነግራችኋል ይሄ መንፈስ ከአንተ መንፈስ ጋር አይስማማም። አንተ ላይ ያለው መንፈስ ቅዱስ እሱ ላይ ካለው ክፉ መንፈስ ጋር አይስማማም። ስለዚህ ምልክት ይሰጠናል። አትቅረበው፣ በቃ ሰላም በለው፣ ግን አትቅረበው፣ ወዳጅ አታድርገው፣ ልብን አትስጠው ይለናል። ሁሉንም ሰው አለምችም። ሁሉንም ሰው ካልን ችግር አለ። ግን እግዚአብሔር አንዳንዴ የራሱን ምልክቶች ያሳየናል። እና የምንቀርባቸውም ሰዎች ሳያችሁ ከቀን ሰው ጋር ቅድመነት ይገኛል ከጠማማ ሰው ጋር ጠማማ ትሆናለህ ስለሚል ለጠመን ፈታኝ ሊሆን ይችላል እና እንደዚህ አድርጎን ምልክት ይሰጠናል እግዚአብሔር ነፍሳችን ላይ የሚነግረን ነገር አለ። ከዛ ውጭ መንፈስ ቅዱስ የእግዚአብሔርን ውበትና ፍቅር ደግሞ ለነፍሳችን ይነግራል። ሰማይን ስትመለከቱ የእግዚአብሔር ውበት እንዲታያችሁ ምድርን ስትመለከቱ የተደረገላቸውን ሰዎች ልልታ ስታዩ የእግዚአብሔር ውበት እንዲታያቸው አይምሯችሁን መጠን ይከፍታል የመንፈስ ቅዱስ ብርሃን ዋና ዓላማ የእግዚአብሔርን ውበት ፍንትው አድርጎ ማሳየት ነው እንድንወደው ነው የሚያደርግ የበለጠ እንድናምኖ ነው የሚያደርግ የበለጠ እንድንቀርብ ከወዳችን በላይ እንድንጠገው ነው የሚፈልገው ያ ብርሃን ለእግዚአብሔር ፍቅር ነው ልባችን ያ እግዚአብሔር ፍቅር ነፍሳችን ውስጥ ይመሰክርልናል። ልንደብቀው አንችልም። እናለቅሳለን። ብርቶች ያለቅሳሉ። አንድ ጊዜ አንድ ሚኒባስ ሶስት ተሰብስበን እየመጣን የዘመርን ከክፍል ሀገር ከሐዋሳ አካባቢ ነው። አንድ ወጣት እዛ መኪና ውስጥ አለና መሀል ላይ ያለቅስ ነበር። ለንወድስ ስንል ምን አለ? እኔ አልቅሼ አላውቅም። እምባ የሌለው ደረቅ ሰው፣ ዛሬ ግን አለቅስኳል።